እህቱ በመምጣት በጣም ደስ ብሎታል። በደንብ አይቼዋለሁ። ስለዚህ አንቺ አሁን ብትነግሩ ማስከፋት ነው የሚሆነው እንደዚህ ማስባል እዚህን ያክል ሰው ጨካኝ ይሆናል። ይሄ ሽባ አሮግዬው ማለት ነው። ከክፋቱ ምንድን ነው እንደዚህ ክፉ ያደረገው ክፉ ያደረገበትን እንደዚህ አረመኔ የሆነበትን እንደው ምክንያት ቢነግሩና አሪፍ ነበረ። እና ለማንኛውም የሂኑክን እናት አንቆ ሊገላል ነበር፣ ከሂኑክ ባላንጣ ጋር ሆኖ አንቆ ሊገላ ሲሉ፣ ደግነቱ እህት ብዬቱ ለበቀለም ብመጣ ልታጋድላቸውን ብታስብ፣ በተቃራኒው ደግሞ ጥሩ ነገር አድርጋለው ታለች እሷ ሳታስበውም ቢሆን። ጥሩ ነገር አድርጋለታለች። ምክንያቱም ደውላ አባቱ ጋር እንዲጋደሉ ስላሰበች ቤት ሂዷል እናት እንዲገልመና ብላ ነግራው ነበረ። እየከነፈ ሲሄድ ያው እንዳለችውም አባትዮ አንቋት ነበር። አንቺ ነሽ ከልጄ ጋር ያጣላሽኝ፣ ለዚህ ሁላ ምክንያት መነሹ አንቺ ነሽ እያለን ነበር። ምንም በማታውቀው ምንም ንጹሃን የሂኖክን እናት ሂኖክ የዋሀው እየሮጠ መጥቶ ለማንኛውም አንቋት አገኘ። ከዛ ገፈተረውና ወደዛ ዘፈና የሚያገለው ይሀኛውን ደግሞ ሊማታ ብድግ አለ። ባራንጣው ባራንጣው ጋር ተደባደቡ እና ውጣልኝ ውጣልኝ ብሎ አባረረ። እማዬ ደህና ነሽ አላት። ደስ የሚለው ነገር እማዬ አላት። መቼም እናት እና ተጨካክ ነው ይቅርማ። እና እማዬ ሲል በጣም ደስ አለኝ ይላችኋለሁ። እቅፍ አደረጋት። ደህና ነሽ፣ ደህና ነሽ፣ ደህና ነሽ ቁጭ በይ ብሎ ወንበር ላይ ያስቀመጣት። ውሃ አመጣላት እና ውሃ ጠጪ እማዬ እያለ እና እያላት ነበር። ከዛ ወይኔ ሂኖክ እንደዚህ ይጫወትብኝ ሰውዬ ምናምን እያለ ነበረ። ያው እንደ ክፋቱም እንደ ሰውየውም ብቻ ደርሶላታል። እናቱን አድኗታል ማለት ነው። ደስ ይላል። ሲቀጥል ወደ እህትየዋ ስንመጣ እና ወደ እሷ ስንመለስ እሷ በቃ አጋደልኳቸው፣ የታባታችሁ በቀሌን አጣጣምኩ እያለች እያጣጣመች ነበረ፣ ግን አልተሳካላትም። እሱ እናቱ ጋር እያወራ ነው። እናትና ልጆች ብለው ጎዳሽ ምናምን አልተወኛለ ይሄ ሰውዬ እያለ ነበረ። እናቲቱ ተው፣ ከእሱ ጋር አትጋፈጥ፣ በጣም ጨካኝና አረመኔ ሰው ነው፣ በጣም አታውቀውም አንተ፣ መጥፎ ሰው ነው፣ ተው ከእሱ ጋር አትበል እያለች እየመካከረችው ነበር። ከዛ የእንጀራ እናቱ አብረዋ ስለነበሩ እሱ ቀድሟት ነበር የገባው፣ እና የእንጀራ እናቱ ከኋላ መጣችለት ወይም ደግሞ ፍቅረኛው። እናንተ ምን አይነት አጋጣሚ ነው ይሄ? የዚህ ድራማ ታሪክ እንደው ሳስበው ሳስበው ያስቀኛል፣ ይገርመኛ ነው። ለማንኛውም የእንጀራ እናቱና ፍቅረኛው እያለከለከ የመጣ ምንድነው ምንድነው ስትላት፣ አይ ደህና ነኝ የኔ ልጅ ደህና ነኝ ምናምን እያለቻት ነበረ ሄኖክ እናት ማለት ነው፣ የሄኖክ እናት እንደው እንደምታውቋት በጣም የዋህ ትመስላለች ማለት ነው። ደስ የምትልስ እናት ናት፣ እውነትም። እና ማርታ ደግሞ ማርታ እንዴት ሊመጣ ቻለ? እኛ ስንወጣ እንዴት እያለች ነበር? እኔ አላውቅም፣ እናንተ እንዴት እንደወጣችሁ ነው ተመልሶ የመጣው እያለች የሂኑክ እናት ለማርቲ እየነገረች አልነበረ። ሂኑክ ደግሞ ማርታ ማርቲ ከእናቴ ጋር አብረሹኝ በጭራሽ ጥረሻት እንዳትሄጂ እኔ አሳየዋለሁኝ ብሎ ተበሳጭቶ ወጥቷል። ገና ሳይወጣ በፊት እናትየዋ አመሰግናለሁኝ ሕይወቴን ስላተረፍክልኝ እያለች እያለችው ነበር። ልጁ ምንም አይደለም ልጁም እያለን ነበረ። ያው እናትና ልጅ ቁጭ ብለው እያወሩ ነው። በአጋጣሚም ቢሆን ማለት ነው በጣም ደስ ይላል። እና ሂኑክ ተበሳጭቶ ወጥተዋል። አሁን ምን፣ እንዴት ነው የሚደረገው? እያለች እናትየዋ አንገቷን ደፍታ ስታስብ የመጣላት ለአብርሃም መደወል ነበርቶ ለብላ ሄዳ ስልኳን አንስታ ለአብርሃም ደወለችለት። አብርሃም ደግሞ ቁጭ ብሎ ጫማውን እያስጠረገ ነበረ። ሲደወል ስልኩን አንስቶ ሄሎ ማዘር ማሚ ሲላት የት ነህ አብርሃም ምናምን አለችው። ከዛ እዚህ ሰፈር ነኝ ምናምን አላት እና ያው እንደተለመደው እናት መቼ መከረኛ ሂኖክ ወጥቷል። እባክህ ከአባቱ ነገር ላለሁኝ እያለ ነበር የወጣው እና እባክ አግኘውና አረጋጋው ምናምን አለችው እና አናገረችው። አብርሃ መርጥ ጓደኛ ስለሆነ እሺ ብሏታል። እሺ ማያ ያናግረዋለሁ ማዘር እያለ ነበረ ያው እንግዲህ እንደዛ እያላት እያለሱ እና አብርሃምም እሺ ብሏት ያው ስልኩን ዘግተዋል። የአብርሃም እህትና ማርታ እያወሩ ነው። ማርታ ወንድምሽና አባትሽ በሞት እየተፈላለጉ ነው፣ አንቺ ምንም አልመሰለሽ፣ ምን እያሰብሽ ነው? ምንድን ነው? እያለች ስጠይቀው አንቺ ስትጠይቃት አንቺ ምን አገባሽ እያለች ያው የብርሃም እህት ነው የተብዬዋ። ያው እያማለሳቸው ነበር። አርፈሽ ተቀመጪ ምን ልትነግሪው ነበረ? ምናም ብላ አስፈራራቻት። በጣም አስፈራራቻት፣ አነቀቻት። ከዛ ስታንቃት ሄኖክ መጣ። እና አብርሃም መጣ። ሄኖክ ሳይሆን አብርሃም መጣ። እና አብርሃም ምንድን ነው ምናምን ሲላቸው እያወራን ነው አለችው። ከዛ ምን እያወራችሁ ነው እንደዚህ አፍላፍ ገጥማችሁ ምናምን አላት። ማርቲ ንገሪኝ አንቺ ምንድን ነው አላት። እሷም እያወራን ነው ብላ መለሰችለት። ግን አንቃት ነበረ እና እንደዚህ አፍላፍ ገጥሞ ወሬ ጥሩ ነው ያዝልቅላችሁ ብሎ አብርሃም አለፋቸው ማለት ነው። እንግዲህ ወደ ሄኖክ መጥቶ ሄኖክ አለው። ሄኖክም አብርሃም ተባባሉ እና ቆይ ምንድን ነው የዚህ ቤት ሁልጊዜ አዲስ ነገር የማይጠፋው ምንድን ነው የተፈጠረው? እያለ አብርሃም ሄኖክን እየጠየቀው ነበረ። ሄኖክ ደግሞ ተወባክ ተወኝማ እያለ እየተብሰለስለ ነው። ያው እንደምታውቁት በጣም ተበሳጭቷል። እና ይህን ሰውዬ ካልገላገልኩት ምንም ልረጋጋ አልችልም። ሳልገደልኩት አልረጋጋም እያለው ነበር። አብርሃም ደግሞ ሄኖክ ተረጋጋ እያለው ነበረ ከቤት አባረርኩት ምን ማድረግ አለብኝ ከቤት አባረርኩት ደግሞ ይባስ ብሎ ተመልሶ መጥቶ እናቴን አናቃት አለው አ አብርሃም እንደነገጠ፣ አብርሃም ሄኖክ ሄኖቅ እናቴ ነው ያልከው፣ ማየን ያልከው አለው አዎ፣ አ እናትነቷን እኮ እኔ አልካድኩም አለ። እሰይ ደስ ይላል፣ አንድ ነገር ነው እንደዚህ ማለት ራሱ፣ በጣም ደስ ይላታል። በአንተ በዚህ ምክንያት እሷ በጣም ተጎድታለች፣ ይህን ስትሰማ እሷ በጣም ደስ ይላታል ምናምን አለው። እናትነቷን አልካድኩም ግን ያረገችው ነገር ቀላል ነገር አይደለም እያለ ነበረ ያው አብርሃም መልካም ጓደኛ ታው ተረዳ፣ ተሷንም ብዙ ነገር አሳልፋለች፣ ይሄን አስ እንደዚህ አሳልፋለች ምናምን እያለው ነበረ። እሱም ያው ቀላል አይደለም ያረገች ነገር እያለ ያው አሁን ተደበላልቆበታል። ሲጀምር ሁሉንም ነገር ተደበላልቆበታል። ማንኛውን ምን እንደሆነ እያስተዋለ አይደለም። በእናቱም ተናዷል፣ በሰውየውም ተናዷል። በጣም ነው የተናደደው በሁሉም እንደምታውት በቃ በፊት አይነቃም ነበር፣ በጣም ነበር የሚያናደኝ። አሁን ላይ ደግሞ ነቅቶ በቃ ተደበላልቆበታል። አሁን ምን ማድረግ ነው ያለብኝ ያለ ሄኖክ። አብርሃም ደግሞ ቀስ ብለ ተረጋግተ ማሰብ አለብክ አለው። አይ ልክ ነህ፣ ሳይቅድሜ መቅደልም አለብኝ መቅደል ማለብኛል። አንተ እኳ ብድሃ መግደል እያሰብክ ነው እንዴ አለው። ቀስ ብለት ህጋዊ በሆነ መንገድ ህጋዊ በሆነ መፍትሄ ነው እንጂ መፈለግ ያለብህ። እንደዚህ እንደሱ አይነት አረማኔ ሀሳብ ማሰብ የለብህም እያለ ያው መልካም ጓደኛ እየመከረው ይገኛል። አብርሃም ምን ላድርግ አቃጠለኝ እኮ። እንዴት የገዛ አባቴ እንደዚህ ከጀርባዬ እንደዚህ ያሰቃየኛል ሚስጥር ይሄን ያክል ሚስጥር ደብቆ እያለ አብርሃም እንግዲህ እየተብሰለሰለ ሄኖክ እየተብሰለሰለ ነው። ይህ እህት ደግሞ ብቻ የተብሰለሰ እነዚህ የማይረቡ ቤተሰቦች ዛሬ ምንም ሳይሆኑ ተለያዩ አይደለ፣ በዚህ የሆነ ነገርማ መሆን አለበት እያለች የተብሰለሰለች ነበረ። እየተብሰለሰለች እያለ የሄኖክ ጥላት ደው ወለላት እና ከዛ እየስልክ ደወለ። ማን ለማን ልበላት ማዘዝ ማነክ ምናምን እያለችው ነበር እና እሺ በቃ እኔ ሮቤል ነኝ። ትናንት በግድ መንገድ ላይ አግዴሽ ስልኪን አልተቀበልሽኝም እንዴ አላት ማለት ነው። ከዛ አይ አንተ ራስን ስልኬን የተቀበልከኝ እንጂ እኔ አስገድቼ አይደለም ምናምን እያለችው ነው። ከዛ እንገናኝ ምናምን እያለ ቀጠራት እና ስልኩን እያወራች እያለ አብርሃም መጣ። አብርሃም መጥቶ ከማን ጋር ነው እንደዚህ የኔ ፍቅር ምናምን እያልሽ የምታወሪው ምናምን ሲላት፣ እሷ ደግሞ ምን አገባ የሚል መልስ ሰጠችው። እንዴት ምናገባት ይኛልሽ ከማን ጋር ነው ስላት አንተ ምናገባት በቃ ምናምን አለችው። ከዛ እንዴት እንደት እሷማ ልትሆኛ አትችልም ምናምን እያለ እራሱን ያው በቅናት እያንጨረጨረ ከኋላ ሊከተላት ፈለገ። እሷም ያው እንደተቀጣጠረችው እዛ እንትና ልታገኙ ወደች እና ልታገኙ ወደች እና ምሱም ቀስ እያለ የተደበቀ ከኋላ ከኋላዋ አያት፣ ከማን ጋር እንደምትገናኝ ከዛ ሰይጣን ጋር ከእነሱ ጥላት፣ አንደኛ ዋናው ጥላታቸው ጋር ነው የሄደችው። ከዛ ሄዶ አስቆ ሊያስቆማት ሞከረ። እዚህ ምን ትሰሪያለሽ? ይሄ ቆሻሻ ሰውዬ ጋር ምን ትሰሪያለሽ ስላት በቃ ምን አገባህ ምናምን ው ድጋሚ። አሁንም ያለችው ይሄ አንደኛ ጥላታችን ነው። ከዚህ ጥላታችን ጋር ምን ትሰሪያለሽ አላት። ያኛው ደግሞ እየዋሸን ነው ጓደኛሞች፣ ቤስት ጓደኛ ነን ከወንድምሽ ጋር እያላት ነው። ይሄም ጋ ብዙም ስለማንግባባ ነው እና ቅናት ብቅ ያለበት ምናምን እያለ እያሳመነን ነው። እሷ አትመነው ነው አትመ ነው እንግዲህ ወደፊት የምናይው ይሆናል። አሁን ግን በአብርሃም ንዴት እጁን ይዛው ሂዳለች። አብርሃም ተናዶ ተበሳጭቶ ተቃጥሎ ወደ ቤት ተመለሰና ወንድሟን አገኘው። ከዛ ምን ሆነህ ነው ምንድን ነው ምናምን ሲለው እሷናታ እንደዚህ ከሱ ጋር ምናምን ብሎ ነገረው። ሁሉን ነገር ያለውን ነገር ከሱ ጋር እንደዚህ እንደዚህ፣ እንደውም ያላለችውን ሁሉ ጨምሮ ነው የነገረው ከዛ እሱም እሳት ጎርሶ እንዴት ከሱ ጋር ትሆናለች? እንዴት በእሷ ሊበቀለኝ ነው? በቃ ብሎ እሳት ጎርሶ ወደ እሱ እየሄደ ነው ያለው። እናትየዋና ደግሞ ፍቅረኛው የንጀራ እናቱ ማለት ነው፣ ስለ እሷ መጥፎነት እያወራቻን ነበር። እጇ ጠንካራ ነው፣ መጥፎ ልጅ ናት፣ ይቺ ልጅ ይና አስፈራራችኝ፣ አላማዋ ሌላ ነው እያለቻን ነበረ። እናትየውም አይ ዝም በይ፣ አሁን ያወቅሹን ነገር አትንገሪው። እህቱም በማግረኘቱ በጣም ደስተኛ ነው። ፊቱ ላይ አይቼዋለሁ። እህት እንዳለው በማግኘቱ በጣም ተደስቷል። እሱ እና በራሱ ሰዓት ሲያውቅ ይወቅ፣ አሁን እንዳትነግሪው ባክሽ ምናምን እያለች ነበረ። እሷ ደግሞ አይ ማወቅ ነበረበት፣ ዝም ባልን ቁጥር ልትጎዳው ትችላለች እኮ። አሁን ግን ብንነግረው የተሻለ ነው እያለች ነበረ። አፍቃሪው ወይም ደግሞ የእንጀራ እናቱ ምኑ እንደሆነች ራሱ ግራ የሚያጋባ ነገር ነው። በቃ እንደው ሳስበው የዚህ ድራማ ነገር ግራ ያጋባኛል። ወደ ሄኖክ እና ማርታ ስንመለስ ደግሞ ሄኖክን ቁጭ አርጋ እየጠየቀችው ነበር ማርታ። ምን እያሰብክ ነው ስለ እኔ አለችው። ስለአንቺ ምን አስባለሁኝ አላት። ስለ እኔ ምን እያሰብክ ነው የምታስበው ንገረኝ። ምንም አታስብም አለችው። ምንም አላስብም። ከአባቴ ጋር ያለውን ነገር አልረሳሁም። በቅርቡ ነው ይሄ ነገር የተፈጠረው እና ገና አልረሳሁትም እያለ ነበር። እኔ ከአባቴ ጋር ምንም ግንኙነት የለኝም አንተን ፈልግ ግን የመጣሁት እኮ ምናምን እያለችው ነበረ። ለምን ስትፈልግ ያለሽ ምናምን እያለ ነው እሱም እና እህት ከመጣች አንስቶ እኔን ችላ ችላ እያልከኝ ነው አለችው። ከዛ ምን የሚገናኝና የማይገናኝ ነገር ታወር ያለሽ ምን አገናኘው እያላት ነበረ። እንዴት አያገናኘው የሚያገናኘው እኔን ትታኛል ወደ እሷ ነው ምናምን እያለችው እቻ እያወራቸው ነበረ። ከዛ ወደ እንጋባ በቃ የምትፈልገኝ ከሆነ የምትወደኝ ከሆነ እንጋባ እያለችው ነበረ። አሁን ጊዜው አይደለም ቆይ፣ አሁን አይደለም እያላት ነበረ። አብረሀ ይሄው ሄኖክም ሄኖክ ገና ነው፣ ቆይ ተረጅኝ እያላት ነው። እሷ ግን እንጋባ ብላ ወደ ለቅሶ ሄደች። ግን አላስቻለውም፣ በጣም ስለሚያፈቅራት ጠጋ ብሎ ቅፍ አድርጓት፣ እሽ በቃ ይቅርታ ምናምን እያለ እያባበላት ነው የሚገኘው እና ወደ እህቱ ስንመለስ ጠር እናደርገው ነገሩ ብዙም እንዳይረዝምብን ማለት ነው። ወደ እህቱ ስንመለስ እህትየው ከዛ ጋ ሁና እሱ ያኛው ውሸቱን እየሞላት እያለ ስለሱ እና ስለ አባቱ የአባቱን ሚስት ሊያገባበት ነው። የአባቱን እንዴት እንደዚህ ያደርገራ። አብርሃም ይኸው ሄኖክ እያለ ሲያወራ የምነግርሽ ነገር እያለ ልክ ሲያማው ደረሰ እና ምንድነው መትነግራት፣ እስኪ ንገራት አያለው የታየው በአሁኑ ክፍል በቀጣይ ክፍል የምናየው ይሆናል። የእኔ ወዶችዬ ላይክ ሰብስክራይብ ማድረጋችሁን አትዘንጉ። አበረታቱኝ። ወዳችኋለሁ፣ አከብራችኋለሁ። ቻው ቻው። ቀጣይ ክፍል ላይ እንገናኛለን፣ እንቀጥላለን።